የዛሬው ቅቤ በትንሽዬ በጁስ መፍጫ ነው የምጠቀመው፣ ቶሎ ለማውጣትና በትንሹ ለመስራት ስለፈለግኩ ማለት ነው። ቲኪን ክሬም ነው። እስኪ ቅቤን ከአቮካዶ ጋ ደግሞ ቀላቅለን እናዋለን። እንደሚመስል ሬ ትሪትመንት አንዱ ቅቤ ነው እንግዲ ቲኪን ክሪም ቅቤ የምናወጣበት ክሬም ነው። እንግዲህ ዛሬ በትንሹ ሳላበዛ በትንሹ ነው ቅቤ የሚሰራው ማለት ነው። ይመስል ትንሽ ቅቤ ሰርቻለሁ። የሚቀጥለውን ሲያብረን ጋ ማጥላ ላይ ያለኝ የጓንፌች እሱ ላይ አረገዋለሁ። እንደዚህ ሲሆን ጥሩ ሆኖ ውሃው ጥፍፍ ብሎ ይወጣል ማለት ነው። እንግዲህ ውዶች አሁን የማደርገው ቅቤውን ከሰራው በኋላ እዚህ ጋር አቮካዶ አለኝ። አቮካዶ ትንሽ ነው የምፈልገው። ሌላም ውዶች ስለምጠቀም ማለት ነው፣ በጣም ብዙ እንዳይሆንብኝ። ግማሹን አቮካዶ ትንሽ ነው የምጠቀመው። ዛሬ የምጠቀመው በጣም አንድ የተጠቀመው ድንገት ሳይ ውጤቱን ቆንጆ ስለሆነ እስቲ የፀጉር የትክነሱ ትንሽ ጥሩ እየሆነ ስለሆነ ስላየው ነው ይሄን እንደገም የምሰራው ማለት ነው። ኦሊቭ ኦይል ነው የሚጨምረው። ኤክስትራ ቨርጂን ኦሊቭ ኦይል ተጠቀሙት ዶች በጣም ቤስት ነው፣ ብቻውን ራሱ በጣም ለፀጉር ይጠቅማል። ጥሩ እንደ ቅባት ነው። የደረቀ ጸጉር በተለይ የሆነ ሞይስቸራይዝ እያደርጋል እንትን እንዳይ እንዳይቆራረጥ እንዳይበጠስ ያርቀዋል፣ ይረዳዋል። እና በተለይ በእርጥብ ፀጉር ላይ ሲቀባ ማለት ነው ዜጋ ደግሞ ቅቤ የሰራሁት ቅቤ ቅቤ ብቻውን መቀባት ቀረ፣ እንግዲህ ከተለያዩ ከሚጠቅሙ ነገሮች ጋር እያደረግን ነው የምንቀባው። የወርዶች በቀጣይ ደግሞ የሚጀምረው ማር ነው። ማር በጣም ቤስት ቆንጆ ትሪትመንት ነው ለጸጉር። እንግዲህ ለዛሬ ይሄን ነው የሚመስለው። የጨመርኩት አንድ የተቀባሁት ና በዚህ እንትን ላይ ያየሁት ምንድን ነው፣ ሁሉም ጥሩ የራሳቸው የሆነ ጥሩ ኒውትሪሽን ያላቸው እንደሆኑ ስላወቁ ነው ሚክስ ያደረኩት እና አንድ ጊዜ ስገባው ምንድነው ፀጉሬ ላይ ያየሁት፣ ትንሽ የመፋፋት ፀጉሬ የመብዛት፣ ትንሽ ጠንከር የማድረግ በፊት ዊክ ደካማ ነበር እና እንደዚ አይነት ነገር ስላየውበት ነው እና ፀጉሬ ሳበጥረው የሚሰበራለሁ ና የተሰበ የሚሰባበረው መውጣቱን ሲያቆም ስላየሁት ነው። ደግሞ ይህን የተቀባሁት ማለት ነው። ወርዶች እንግዲህ ይህን ይመስላል። ይህንን አንድ ላይ አዋህደዋለሁኝ ማለት ነው። በእንትን ላይ ማሽን ላይ አድርጌ ያው እንትለዋለሁ። እንዲዋሃድ ማሽኑ ላይ ሆን አድርጌ አስቀምጠውና እንግዲህ ሲዋሃድ ደግሞ ያለው እናያለን። ማሽኑ ላይ አድርገን እንፈጨዋለን ማለት ነው። ትንሽ ወፈረ መሰለኝ። ማሽኑ ሊያዋህደው አልቻለም፣ እና ትንሽ ኤክስትራ ቨርጂን ኦይል ላው ላይ ጨምሬበት እንደዚህ ማለት ነው። ቲክ ይሆን ክሪም ለፀጉር። አቮካዶ በቅቤ በማር እና ቨርጂን ኦየው በጣም ቤስት ነው፣ ሞክሩት። በጣም ነው የምትወዱት። ጸጉር መርዘን ብቻ ሳይሆን ፀጉር አጭር ሆኖ ጉድ ኳሊቲ ያለው ጥሩ የሆነ የፋፋ ጸጉር ያልተበጣጠሰ፣ እንደገና ደግሞ ዊክ ያልሆነ ይሄ እየደከመ ያልሆነ ሲሆን ፀጉር። እጅግ በጣም ውበት አለው። ፀጉራችሁን ስትሰሩ ካውያ የፈለጋችሁ ሹሩባ፣ ምንም ነገር ተሰሩት እና በጣም ነው የሚያምረው። ፀጉር የግድ ውብ ፀጉር ለመባል ረጅም ብቻ መሆን የለበትም እና ግዶችዬ፣ በእውነት ተጠቀሙት። በጣም ቆንጆ ትሪትመንት ነው፣ ይህን ይመስላል። ሀሳብ አስተያየት ለምሰጡኝ፣ ለመደገፉኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ ይህን ትሪትመንት ብዙ ጊዜ ቅቤ ብቻውን ስለምንቀባው በእንደዚህ መልኩ ብንጠቀመው ጥሩ ነው እላለሁኝ። መልካም ጊዜ ባይባይ።